ሰላም ጤና ይስጥልኝ። በየትኛውም የክፍል ደረጃ ሶሊድ ፊገሮችን የምትረዱበት በቃ ውድ ስምንተኛ ክፍሎች ከዚህ ቀደም ባለው በክፍል አስራ ሶስት እንደነገርኳችሁ ሶሊድ ፊገሮችን በደንብ የሚያሳይ ምስል እመጣለሁ ብዬ ነበረ እንደምታዩት በሶስት ነገር ከፍዬ እንወያያለን ማለት ነው። እነዚህ ነገሮች አንዱ ስለ አፈጣጠራቸው እንደምታዩት ዝስክሪን ላይ እንደምታዩት እንዴት እንደተፈጠሩ ስለ አመጣጣቸው፣ ሁለተኛው ስለ አንድነታቸውና ስለ ልዩነታቸው፣ ሶስተኛው ክፍል ስለ ቮሊዩም ሰርፌስ ኤሪያቸው። እንደምትመለከቱት እዚህ ላይ እንግዲህ ከዚህ በፊት እያወራዋችሁ ያያችሁት ለልጆች የሚሆን ነው። ለእናንተ ክፍል ደረጃ ደግሞ በዚህ መሰረት እንደረዳለን። አንድን ካርቶን ስንዘረጋጋው ማለት ነው እንግዲህ አንድ ሁለት ሶስት አራተኛ ተዘርግቷል እዚህ ይሄ ወደዛ አምስተኛ ይሄ ብላክ የምታዩ ስድስተኛ ስለ ባክ ራይት ቶፕ ፍሮንት ብለን እንለየዋለን እንደ አጠቃላይ ወደ ስሪዲ ዳይሜንሽን ስሪዲ ዳይሜንሽን ስንሄድ እንግዲህ ፕሪዝም የምንላቸው እንደምታዩት ፕሪዝም ይህን አይነት ምስል ይመስላሉ ፕሪዝሞች ወይም ክቦይድ እንላቸዋለን ያው ስንገነጣጥላቸው በዚህ መሰረትን ይመስላሉ። ሬክታንጉላር ፕሪዝም ስድስት ፌሶች አሉት ገጾች። ኤጅ የምንላቸው ደግሞ እነዚህ ጠርዞች ቁጥሩ አስራ ሁለት ኤጆች አሉት። ከዛ እንደምታይ ቨርቴክስ መገናኛ ደግሞ ስንት? አንድ ሬክታንጉላር ፕሪዝም ስንት አሉት? ስምንት ቨርቲስ አሉት ማለት ነው። ኩብም እንደዛው ነው። ስለዚህ ቀላል ስለሆነ አልፈዋለሁ። ትሪያንጉላር ፕሪዝም ትሪያንጉላር ቤዞቹ ቤዝ ትሪያንግል ስለሆነ ኤጆቹን ፌሶቹን በምታዩት መሰረት እዚጋ አንድ እንድትረዱልኝ የሚፈልገው ፓርት አለ። ተመልከቱ ትሪያንጉላር ፒራሚድ ሲሆን ከታች የምታዩት መሰረቷ ትሪያንግል ነች። እዚጋ በደንብ ትታያለች መሰለኝ፣ መሰረቷ ትሪያንግል ነች፣ ሶስት ጎን ማለት ነው። ትሪያንጉላር የሚለው ስያሜ የመጣው ትሪያንግል ስለሆነ ማለት ነው። ስንት ፌሶች አሉት ይላል። አራት ፌሶች ሁሉንም ደምሮ ማለት ነው። አራት ፌስ ያላችሁ ልብ በሉ። አንድ ሁለት ሶስት፣ የቆሙት ግን ሶስት ፌሶች ናቸው። ቶታል ፌስ ሲሆን ግን አራት ይሆናል። ይህን እንድታዩ ነው። ትሪያንጉላር ፕሪዝም አሁን ወደሚቀጥለው ስኩዌር ፒራሚድ አያችሁታል። ስኩዌር ፒራሚድ። ስኩዌር ፒራሚድ ላይ ስንሄድ ቤዙ ምንድን ነው? ስኩዌር ነው። ቤዙ ስኩዌር ነው። አራት ነው ማለት ነው። ስኩዌር ፒራሚድ አንደኛ የምትረዱት ነገር እዚህ ላይ ስኩዌር ፒራሚድ፣ ፒራሚዶች ስያሜያቸው ከቤዛቸው ይነሳል ማለት ነው። ከዛ ቶታል ፌስ ካልን አምስት ይሆናል። እነዚህ የቆሙት አንድ ሁለት ሶስት፣ በወዲያ በኩል አራት ቤዙ ጋር አምስት ይሆናል ማለት ነው። ያውና ወደ ሲሊንደር መጣል። ሲሊንደር እንግዲህ ሁለት ቤዞች አሉት። ቤዞች አሁን እዚህ ጋር ማብራራው። ሲሊንደር ሁለት ቤዝ አለው። ሁለት ቤዝ አለው። ከፕሪዝሞች ጋር የሚያመሳስለው ነገር ቢኖር ሁለት ቤዝ መኖሩ ነው የሚያለያየው ግን ቤዞቹ የፕሪዝም ፖሊጎናል ሲሆን የሲሊንደር ደግሞ ሰርክል ወይም ክብ ነው። ከዚያ እንደገና ይሄ ገጽታው ወይም ፌሱ ላተራል ፌስ የምንለው ከርቭ ነው፣ እንደምታዩት ከርቭ ነው። ብንችል እንዲህ ብንቀዳት ምን ትሆናለች? አንድ ወረቀት ወይም ቆርቆሮ የመሰለ ነገር ይሆናል ማለት ነው ፕሪዝም ግን ገጽ ገጽ ገጾች አሉት። ኮን ደግሞ ከሲሊንደር የሚያመሳስለው ይሄው ሰርክል ነው፣ ግን አንድ ቤዝ ነው ያለው። እንደገና ቨርቴክስ አለው። ስፌር የምንለው ደግሞ እሱስ ነው ጥያቄው ነው። ስፌር ኳስ አይነት ነገር ማለት ነው። በይበልጥ በኋላ ላይ አመጣጡ እናያለን። ይኸው ሰርክልን እዚህ ጋር ረጋ ብላችሁል አንዴ እንትኗን ልጨርሳትና አሁን ተረዳችሁልኝ። ሰርክል የክብ አመጣጥ ክብ እንዴት ቀመሩን ድራይቭ እንዴት እንደተደረገ እንዴት እንደሆነ የተጠናው በመጀመሪያ እንዲህ በትናንሾቹ ክብ ትናንሽ ስኩዌሮች ይታዩቸዋል እነዚህ ማለት ነው። እነዚህን በማሰባሰብ ክብ ለመስራት ተሞከረ። የእነዚህ እያንዳንዶቹን ኤሪያ ሌንግስ ታይምስ በማድረግ የእነዚህን ስፋት እያንዳንዶቹን ካገኘም በኋላ መደመር ነገር ግን ያው እንደምታዩ እዚጋ የተሸራረፈ ነገር አለ። አሁን ምን እንደገና ሙከራ አደረጉ፣ እነዚህ የምታዩቸውን ስኩዌር ስኩዌር ፓርቲክልስ ትንንሽ ወደ ማድረግ ትንሽ በሆኑ ቁጥር አያችሁ የተሻለ ክብ መፈጠር ተጀመረ ማለት ነው። ስፌርን ስንመለከት ደግሞ ክብ ክብ ነገሮች መደርደር፣ እነዚህ የተደረደሩ ክቦች ወደ ትናንሽ ኩብ ስንቀይራቸው ያውና ልክ ይሄንን እየመሰለ ሄደ ማለት ነው። እና ሰርክል ይህ ሰርክል የሚለው የመጣው ከዚህ ተነስተን ወደዚህ ነው። ስፌር የሚለው ደግሞ ከዚህ በመነሳት ወደዚህ መጣ ነው። እንግዲህ አሁን ወደ ምን እንሄዳለን? ወደ ፎርሙላቸው እንሄዳለን። ደግሞ በዚህ ክፍል ሶስተኛው ነገራችን ወደ ፎርሙላቸው እንሄዳለን። አንዴ ለየት ባለ መልኩ አመጣጣቸውን እንሳሰ የሬክታንጉላር ፕሪዝም እንዲ ኢንላርጅመንት በማድረግ ማለት ነው። ይኸው ትሪያንጉላር ፕሪዝም፣ ይኸው ሲሊንደር በአጠቃላይ እንዲህ አድርገን ጠቅለል እናደርጋቸዋለን። ሜኒስ ፕሪዝም ፕሪዝም ነች። ይሄ ግን ፕሪዝም አይደለም፣ ፖሊጎን ስላልሆነ ማለት ነው። ፖሊጎን ነው ፖሊጎን ቤዙ። እሺ፣ ቤዝ ኤሪያ ታይምስ ሄት ነው ስለ ቮሊዩም ስናወራ፣ ቤዝ ኤሪያ ታይምስ ሄት እነ ፕሪዝም እናኮን ሲሊንደርን ማለት ነው። አሁን እንግዲህ ቤዝ ኤሪያ ፎርሙላው ቤዝ ኤሪያ ታይምስ ሌንግ ኦር ሄት ቤዝ ኤሪያው ይሄው አራት እና ሶስት ቢሰጥ አራት ጊዜ ሶስት አስራ ሁለት ሴንቲሜትር ስኩዌር ሄይቱ ወይም ሌንግዙ አስር ቢሆን አስራ ሁለትን በአስር ስናበዛ መቶ ሀያ ሴንቲሜትር ኪብድ እናገኛለን። እንዲህ አይነት ምስል አሁን የቀደሞ ምንድን ነው ትሪያንጉላር ሲሆን ደግሞ ቤዙ ትሪያንጉላር ፕሪዝም ሲሆን ቤዝ ኤሪያ ታይምስ ሌንግዝ ነው። ግን ቤዙ ምንድን ነው የሚለየው ቤዙ ሶስት ጎን ነች። ስለዚህ የሶስት ጎን ኤሪያ አፈላለግ ዋን ኦቨር ቱ ታይምስ ቤዝ። ስለዚህ አስር ብትሆን ቤዝ ኤሪያውን አርባ ሴንቲሜትር ስኩዌር አገኘን ማለት ነው። እንዴት የሚለውን እንግዲህ እዚህ እያሳየ ስለሆነው ይሄው አስር ሄቷ ደግሞች ትሪያንጉላሩ ስምንት ነች ዋን ኦቨር ቱ ታይምስ ቴን ታይምስ ኤት በአንድ ሁለተኛ አምስትን ስና አስርን ስናበዛት አምስት ትሆናለች። አምስት ጊዜ ስምንት አርባ ማለት ነው። ቤዝ ኤሪያውን አገኘን። ሄቱ ደግሞ ሀምሳ ነው። ሀምሳና ምትን እዚህ ጋር ማስቀመጥ ነው። ሁለት ሺህ ሴንቲሜትር ኪዩብ ይሆናል። እዚህ ደግሞ የሚለየው የዚህ ቤዝ ኤሪያው ሰርክል ነው። እንደምታዩት ሰርክል ደግሞ ቤዝ ኤሪያ የክብ ኤሪያ መፈለግ ፓይ አር ስኩዌር ነው። ፓይ አር ስኩዌር ፓይ ስንት ነች? ሶስት ነጥብ አንድ አራት ራዲየስ ሁለት አለች። እሷ ስኩዌር ስትሆን አራት አራት ሲባዛ በሶስት ነጥብ አንድ አራት ሲባዛ በሄት ስፌር አመጣጡ ይህን ይመስላል። እንግዲህ ስፌር አመጣጡ አንድን ሰርክልን ሮቴት ስናደርግ እንዲህ ማለት ነው ኮን ደግሞ ያት አንድ ጎነ ሶስትን ሮቴት ስናደርጋት፣ ኮን አፈጣጠር እሺ። ስፌር አንድ ስፌር ሁለት ከሴንትር ወደዚህ ሁለት ሴንቲሜትር ቢሆን ቮሊዩም እንዴት? የቮሊዩም ኦፍ ስፌር ፎር ኦቨር ስሪ ፓይ አር ኪዩብድ ነው ፎርሙላው። ፎር ኦቨር ስሪ ፓይ አር ኪዩብድ ፓይ ሶስት ነጥብ አንድ አራት ነች። አር ኪዩብድ ስለዚህ ራዲየሱ ሁለት ነው። ሁለት ሲባዛ በሁለት ሲባዛ በሁለት አር ኪዩብድ ኤይት ሆነ። ፓይ ሶስት ነጥብ አንድ አራት ነች ስናበዛቸው እንዲህ ይሆናሉ። ሀያ አምስት ነጥብ አንድ ሁለት ሲባዛ በአራት ሶስተኛ ባጭሩ፣ አራት ሲባዛ በሀያ ሁለት ነጥብ አምስት ሲካፈል ሶስት ቮሊዩም እናገኛለን። ፖን ዋን ኦቨር ስሪ ዋን ኦቨር ስሪ እዚህ ጋር ላብራራ ዋን ኦቨር ስሪ የሆነበት ምክንያት አንድ ስሊንደር ችን እንዚን ላርጅ ብናደርጋት ማለት ነው። በዚህ ላርጅ ብናደርግ ወደ ስሊንደርነት ተቀየረች ማለት ነው። ችን ላይክ ስ ችን ላይ ስለዚህም እዚህች ጋር አንዲት ኮን እዚህች ጋ አንዲት ኮን ሶስት ኮኖች ከአንድ ሲሊንደር ሶስት ኮን እናወጣለን ማለት ነው። ይቺ ዳውን የሆነች ቤዟ፣ እዚህ ጋር ደግሞ ቤዟ አፕ አፕ ይሆኑ። ስለዚህ አንድ ሶስተኛ ስለሆነች ማለት ነው። የምን የሲሊንደር የሲሊንደር ቮሊዩም ምንድን ነው? ቮሊዩም ሁሉ ስኳርቱ ፓይ አር ስኩዌር፣ ይሄው ፓይ አር ስኩዌር ታይምስ ሄይት ብቻ ነው የቮሊዩም ኦፍ ሲሊንደር። ይቺ ግን አንድ ሶስተኛ ያልንበት ምክንያት አንድ ቁጭ ነጭ የሶስት ለዚህ መሰረት ቁጥሮቹን ሰብሲት ማድረግ ነው። ራዴስና ሄይቱ በፊት ነው የተሰጠን። ቤዝ ኤሪያውን አገኘን። አንድ ቤዝ ነው ያለው ደግሞ ከሰርክል የሚለየው ይህን ማብዛት ነው። ሄይት ሄይት ማለት መሃል ለመሀል ሄይት ማለት የኮን ከሴንተር ወደ ቨርቴክስ ቀጥታ የምትሄደዋ ነች። ይችኛዋን በሌላ ጉዳይ ሌላ ጊዜ እንመጣበታለን። እስላንት ሄት ነው የምትባለች ከጎን በውጭ እችን እየዳሰስን የምናገኛት እች ጥቁር ያለችባት ማለት ነው። እሷ እስላንት ሄት ትባላለች። እስካሁን ድረስ በተወያየነው ነው ውይይት መሰረት እንግዲህ ቮሊሞቹን አየን ማለት ነው። ስለ ሰርፌስ ኤሪያቸው፣ ሰርፌስ ኤሪያ በሁለት ይከፈላል፣ ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ በማለት አንድ የኮን ደግሞ ለየት ያለ ባህሪ ይኖራታል። ምንድን ነው ሄቱ? ይህችን ፐርፔንዲኩላር ያለችዋ ሄት ትባላለች። እዚህ ደግሞ እስላንት ሄት የምትባላለች። ይህችን እስላንት ሄት ለምን ጊዜ ነው የምንጠቀምበት? ለላተራል ሰርፌስ ኤሪያና ለቶታል ሰርፌስ ኤሪያ ነው የምንጠቀምበት። በዚህ ዙሪያ ደግሞ ስለ ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ በነዚህ በሶሊዶች ዙሪያ ጠቅለል አድርጌ አንዲት ውይይት ደግሞ ይዤ እመጣለሁ። ለዛሬው ይችን ጨርሳት ይህን ይመስላል። ውድ ተማሪዎች፣ መምህር መሐመድ ነኝ ከማሜማት ሲቲቪ ስቱዲዮ። ባካቸው፣ ሰብስክራይብ ያላደረጋችሁ ተደብቃችሁ የምታዩ ልጁ ተማሪዎች እንድታደርጉ ጠይቃለሁ።